ለአንተ ልክ ነኝ ብለህ መረጥከው ቦታ ሌላው ጋር ስህተት ሊሆን ይችላል። ከፈጣሪ ትእዛዝ አትውጣ እንጂ ያመንከውን ነገር ለማድረግ የሰዎችን አስተያየት አትጠብቅ። ማንም ሰው ስለአንተ ያንተን ያክል አያውቅም። አቅምን፣ ጉልበትን ውስጥ ያለውን ፍላጎትና እምነትህን የምታውቀው አንተ ብቻ ነህ። ሰው ምን ይለኛል የምትል ከሆነ የሰው አስተያየት የምትጠብቅ ከሆነ ድንገት ያሰብከውን ነገር ሁሉ ማክሸፊያ ቃላቶች ከሰዎች ሊወረወርብህ ይችላል። ካሰብከው ነገር ወደኋላ ቀረ ማለት ነው። ሰዎች ጥሩ አድርገሃል እስከሚሉ የምትጠብቅ ከሆነ በይሉኝታ ወጥመድ ተይዛለህ። ብዙዎች ከብዙ ነገር ታስረው ወደኋላ የሚቀሩት በይሉኝታ ነው። ያንተ ይሉኝታ በራስም ሆነ በሌሎች ፊት የፈጣሪን ትዕዛዝ ካከበረ